ሳም፣ ፖሊሶች ይዟት ሄደዋል። በቃ ምን እናደርጋለን? እንሂዳ ወደ ቤት፣ ተነሱ። ሳምሪ ሳምሪ ምን ሆነሽ ነው? እህ ወርቶ ይሻል። ካልሆነ ሆስፒታል እንሂድ። ሳምሪ፣ የእውነት ግን አመሰግናለሁሽ። የእውነት አንቺ የማመሰግንበት ምንም አይነት ቃላት የለኝም። ለእኔ ስትይ ነው እዚህ ነገር ውስጥ የገባሽው እሺ ለማንኛውም፣ እናትሽ በጣም ተጨንቀዋል፣ ደው ይላቸው። ሳምሪ ምን ነው አዙርሽ እንዴ? አይ ችግር የለውም ጋሽ፣ ለምን እዚህ ጋር ታርፍ ቆሻሻነት ብቻ አጣቶ ሆኖ ተገኘ። ቅዱስ ለካ እንደ ስሙ ቅዱስ ነበር። እሱ ቆሸሸ ብዬ ራሴን ያረከስኩት እሱ በደላይ ብዬ ንጽሕናዬን ያጣሁ እኔ ነኝ። ቅዱስ ይቅር እንድለኝ አልጠይቀው። እውነት እኔ ራሴ ለራሴ ቅርታ ማድረግ እችላለሁ? አልችልም። አዎ አልችልም። ስለዚህ ሄለም መሞት ይገባሻል፣ መሞት ይገባሻል። አያል ጉድ የእውነት አመሰግናለሁ ሳም ጋሼ። እ ሄሎ ሄሎ ተረጋጊ፣ እባክሽን ተረጋጊ። አሁን እሱን ነገ ዝቅ አድርጊው። እንዳትጠጋኝ፣ እንዳትጠጋኝ፣ ቅዱሴ እንዳትጠጋኝ ብዬ። እሺ አልጠጋሽም፣ እባክሽ ተረጋጊ። አልረጋጋም፣ አለረጋጋም። ከዚህ በላይ እኔ መኖር አልፈልግም። መኖር የለብኝም። እኔ መኖር የሌለብኝ ሰው ነኝ። እንዳትጠጋኝ፣ እንዳትጠጋኝ፣ ነገርለቅዱሴ እንዳትጠጋኝ። ሄሎዬ፣ እባክሽን ተረጋጊ። ስለ ሁሉም ነገር ቁጭ ለማውራት እንችላለን። እሱ ነገር ዝቅ አድርጊው። እባክሽን ዞር አላደረገውም። ቅዱሴ እኔ አንተን ይቅርታ የምጠይቅበት አቅም የለኝም እኔ ራሱ ለራሴ ይቅርታ የምጠይቅበት አቅም የለኝም። ራሴን እኮ ይቅርታ የምጠይቅበት አቅም የለኝም። ቅዱሴ እኔ መኖር የሌለብኝ ሰው ነኝ። ይህኔ ፍቅር አንቺ እኮ ምንም አላጠፋሽም። ይሄ ሁሉ ስራ የልሳ ነበር። እኔም በአንቺ ቦታ መሆን ማድረጉ ነበር። እባክሽን አሁን እሱ ነገር ዝቅ አድርጊው እና እናውራ፣ በስነ ስርዓት ቁጭ ብለን እናውራ። እባክሽን ዝቅ አድርጊው ሄሊ፣ ሄሊ፣ እኔ እኮ አልተቀየምኩሽም። ሁሉም ነገር ቁጭ ብለን ማውራት እንችላለን። እባክሽን እሱን ነገር ብቻ ዝቅ አድርጊው። ቅዱስ ይተወኝ። እኔ ኃጢአተኛና ቆሻሻ ሰው ነኝ። ለአንተ የምገባ ሴት አይደለሁም። ከአንተ ጋር መኖር የሚገባኝ አይነት ሰው አይደለሁም። እኔ መሞት ያለብኝ ሰው ነኝ። መሞት አለብኝ። ሆ፣ አልመጡም። ምንም አላደርግም። ከአንተ ሀሳብ ውጭ ሄለንን ልጎዳበት የምችል አንድ መንገድ አግኝቻለሁ። አልነግረንም። ግን ደግሞ ሄለንን ልቧን ሰባብሮ በእጅ የሚያስገባ ነገር አግኝቻለሁ። እሱንማ አውቃለሁ። ትዳሯን ካጣች እኮ ጋሼ ሄለን ሰው አቶ ነው። ስለዚህ ከዚህ በላይ እሷን ሊቀጣ የሚችል ነገር ምንም ነገር የለም። በፍፁም አላደርገውም ጋሽ አዋል አድርጎም ጋሽ ሄለንን በአንተ መንገድ የማገኛት መስሎኝ ነበር። ስትታመም በእጄ የማስገባት መስሎኝ ነበር። ግን ታማ እጄ ውስጥ ከማስገባት በላይ እንዲሁ በራሴ እጅ የማስገባበትን መንገድ አስተካክያለሁ። ስለዚህ የአንተን መንገድ አልከተልም ማለት ነው። ይህ የሚገርም ደስታና ፍቅር ላይ ናቸው። ምን ተገኘ? እባክህ ማዕከላችን ገብቶ ሲያተራምስ የነበረን ሰይጣን ዛሬ አስወገድ ነው። ማን ነው ደግሞ ይሄ ሰይጣን? እንዲህ ሲባል አልሰማም ካሌብ ከጠላቶቼ እኔ እጠነቀቃለሁ፣ ወዳጅ መስሎ ከሚወጋ ሰዎች ግን አንተ ጠብቀኝ ሲባል ሰማ። ይገርም ማለት እንደዚህ ብሎ የጸለዩ ሰዎች ግን ምን ያህል አስተዋይ እንደሆኑ ዛሬ ይቻላል። ቆይ ምንድን ነው የምታወሩት? ማነው ነው ወዳጅ ሆኖ ጠላት የሆነባቸው? ኤልሳ ነበረች። ኤልሳ? እንዴት ቆይ እንዴት ሊሆን ይችላል? ማለቴ ኤልሳ የሁለታችሁም ጓደኛ ነበረች አይደል እንዴ? አዎ እንደዛ ነበረች። ነበረች ካሌብ ይህን ሁሉ ነገር ስታደርግ የነበረችው ኤልሳ ነበረች። አይገርምህም? አንድ ድሃ ከመንገድ ላይ ገዝታ ልጅ ነው ብላ ቀን ከሌሊት ዳሬን ለማፍረስ እደክም ነበር። ምንድን ነው እያልከኝ ያለው? እንዲ፣ ታዲያ አሁን ምን አረጋችኋት? እሷም ታሰረች። ሴትየዋ ልጇን ይዛ ወደ ቤቷ ሄደች። ያው ደግሞ እንደምታየን እኛም ፍቅራችን አዲስ አመጣን። በጣም ጥሩ ነው። ኤልሳ ግን ይሄን ያህል አስመሳይ አትመስለኝም ነበር። ምን ታደርገዋለህ እንግዲህ ካሌብ፣ የሰው ልጅ እኮ በፍጹም ልታውቁት አትችሉም። ብቻ ሁሉንም ነገር በሰላም ተወተነዋል፣ አይደል ማለት ነው። አይ ጉድ፣ እውነትህን እኮ ነው አንተ። የወዳጅ ነገር በጣም ከባድ ነው። የምር ኤልሳ እንደዚህ ትሆናለች ብዬ አልገመትኩም ነበር እኔ ደግሞ ደጋግሜ ብደውል ብደውል ብደውል አላነሳም ስትሉኝ እኮ ምን ሆነው ነው ብዬ ነበር አንተ ደግሞ አብረን ስቲ ምናምን እንገባለን ብለን አልነበረ ጸጉሬን በዛውም እየተስተካከልኩ ደጋግሜ ደወልኩልህ ግን አላነሳ ለማንኛውም ዋናው እናንተ ጥሩ ደህና መሆናችሁ ነው ደህና በቃ እናንተ ተጫወቱ፣ እኔ ልግባው ል ውስጥ ይሻላል። እኔ ፍቅር ተጫወቱ። ይኸውልህ እንግዲህ እንደዚህ ያለፈ ላሉ ዛሬ ትልቅ ነገር ነው ያሳለፋችሁት ማለት ነው። እንዴት ነሽ እንዴት ማየ ይህን ያህል ተጨንቀሽ ነበር እንዴ እናንተ ጋር ሰዎች አሉ እንዴ ማየ ታሪኩ ብዙ ነው እማዬ ግን አሁን ሁሉ ነገር አልቋል ኤልሳ ታሰረች እማዬ ከዚህ በኋላ ማንም የሚያስፈራራን ሰው የለም አዎ እማዬ አሁን ወደ ቤትሽ መመለስ ትችያለሽ ሁሉ ነገር ሰላም ሆኗል እሺ እማዬ ስትሄዱ ደውሉልኝ፣ ደሞ ራሳችሁን ጠብቁ። እሺ እማዬ፣ ቻው። በቃ እደውልልሻለሁ። እሺ፣ ራስሽን ጠብቂ። ም አንቺ አናፈኩሽም? እ እንደዚህ አሰበች ከመለሽ ድማ እውነትም አናፈኩሽ ማለት ነው። አረ እንደዚያ አይደለም ቅዱሴ፣ እኔ በጣም ናፍቀኛል ታውቂያለሽ። የገዛ ጓደኛችን እንደዚህ ከተጫወተች ብን ከዚህ በኋላ መተማመን ከባድ ሊሆንብን ነው ማለት ነው። አዎ ከባድ ነው። እኔ ፍቅር፣ ከዚህ በኋላ ምንም ቢፈጠር እውነታውን ብቻ ነው እሺ? የምነግርሽ። እሺ አይሻልም? ልክ ነህ፣ ይሻላል። ኧረ ይሻላል፣ ልክ ነህ። በጣም በጣም ነው የምወድሽ። እኔም በጣም ነው የምወድሽ። ቅዱሴ፣ ደክሞኛል እንተኛ። ሻሆ ተናደር ላ ቅዱሴ፣ በእናትህ እንተኛ ደክሞኛል።

ለካ የምር ነው እውነት ተደብቃ ትቀር ምናምን የሚባለው ነገር። እኔ ግን ይህ ይሄ ድብቅ ሴሯ ሲጋለጥ ካየሁ በኋላ ሰላም መሆኑ በጣም ከብዶኛል። ይሄ ደግሞ ምን ማለት ነው እንዴ? ምን ሆነሽ ነው? አስቤ እንጂ ይሄ ነገር እኮ ታወቀ ማለት የእኛም ነገር ታወቀ እና ወደ አደባባይ ይወጣል ማለት ነው። አስበሽዋል ግን የኔና ያንቺ ጉዳይ ከታወቀ ምን ሊፈጠር እንደሚችል ጥሩ፣ የሰራሁትን ስህተት እያስታወስከኝ መሆኑ ነው? አይ እንደዛ አይደለም ግን፣ ሄሎ፣ ምን ማድረግ እንዳለብን እኮ እንድናወራ እንጂ እኔ ለሌላ ነገር አይደለም። አረ እባክህ፣ ስታይኝ የስንት አመት ጻ ልጅ ይመስልሃለሁ? እልሽ የለም ይሄ ነገር በሆነ መንገድ እኮ ሊታወቅብን ይችላል። ግን እኔ መታወቁ ብቻ ሳይሆን የሚያሳስበኝ እንዴት ነው ቅዱስን ይሄ ነገር እኮ ስህተት ነበር፣ ምናምን ብለን ልናስረዳው የምንችለው እንዴት ነው? ውጣልኝ ካሌብ! እንዴ? ውጣልኝ! እንዴ! ኖ ኖ፣ ተረጋጊ እንጂ። የሉ እንዴ፣ ምን ሆነሽ ነው? ይኸውልሽ በዚህ ጉዳይ በደንብ ማውራት አለብን ብቻችን፣ ሆነ ምክንያቱም እኔ ጓደኛ ማጣት አልፈልግም። እንዴ፣ እውነትህን እኮ ነው። ያ ቀን ስህተት ነበር አይደል? ግን በስህተት እኔና አንቺ አንሶላ እንደተጋፈፍን ቢሰማ እንደው የሚቀበልን ይመስልሻል? እኔ ግን አይመስለኝም። የሚሉ ይውልሽ እንደውም ማለት ነው ሁለታችንም በተኛንበት ቆራርጦም እያለን ነው እንዳት መድገብ እንዳት እንዳትነቀይ ቁርስ ምንም አልፈልግም። ሳይሆን ምንም አቤት! እባክሽ ትዳር ጠባቂ። ምን እያልክ ነው? የዚህ ቤት ትዳር እንዳይፈርስ በጣም ብዙ መስዋዕትነት እየከፍልሽ ነው፣ ግን የሚገርምሽ ነገር ይህን ሁላ መስዋዕትነት ምክፊው ስለ ሄለን ስለማታቂ ነው። ስለ ሄለን ምንድን ነው የማላውቀው ነገር ልሽ? ሄለን ለቅዱስ የምትገባው አይነት ሴት አይደለች። ማለት አትመጥ ነው? ማነው አንተን ትዳር መዛኛ ያደረገ? ማን ለማን እንደሚገባው ወሳኝ ያደረገ? እለንም፣ በተደጋጋሚ ስላየዋት ነው። አንቺም ብታያት ኖሮ ለቅዱስ እንደማትገባው ታረጋግጬ ነበር። ካሌብ አንተ ምን እንደምትፈልግ አላውቅም። እኔ የማቀው ነገር እትዬና ጋሺ በጣም እንደሚዋደዱ ነው። እነሱ መዋደዳቸውንም አይተው በመሀላቸው ሰይጣን እየገባም እንደሆነ በደንብ አውቃለሁ። ማለት ሰይጣን ነህ ነው? እኔ አላልኩም። አንተ ግን ራስህን አልከው። ለማንኛውም አንቺ በአይንሻይተሽ የምታረጋግጭ ይሆናል። ልብሴ ወይ ነጋክስ ትመጣለች። የት? እዚህ አው። እኛ ጋር ለትንሽ ጊዜ ትቆያለች። ለህክምና ነው የምትመጣው? ምን? ደህና አይደለም እንዴ? አመማችሁ? አይ አይመስለኝም። ለቼክ አፕ ነገር ነው የምትመጣው። ኦኬ፣ ችግር የለውም። የምንቀበላቸው ነው። እሺ ስለዚህ የካሌብን ክፍል አስተካክልላት እ ካሌብ አይመለከተኝም። ቅዱሴ ሲፈልግ እዚህ ሶፋ ላይ መተኛት ይችላል። እንዴ ሄሉ፣ ደግሞ እንዴ ቅዱሴ ይሄዳል ካልከኝ፣ ያው ስንት ጊዜው። እሱ ግን ተመቻችቶ ቁጭ ብሏል። ባለትዳር ቤት ይሄን ያህል ጊዜ መቀመጥስ ልክ ነው እንዴ? አይደብረው። እኔ የለሁበትም። ሄሉ፣ ምንም ነገር አለው። አታስብን። ያለሁበት ቅዱሴ፣ እኔ ራሴ እነግረዋለሁ። ዝም ሲባል አሁንስ አበዛው እንዴ! እሺ ሉ ግን ይገርማል። አክስትሽ እንደዚህ እንደታመሙ አላወቅኩም ነበር። አይ ደህና ነች፣ ያው ለቼካፕ ነገር ይመስለኛል። ብዙም የታመመች ራት ላይ ደረስኩ። እንደታመሻችሁ ካሌ አለን አለን። እንዴት እንደነበረ ችግር ሂድና ምን ማለት ነው ይቅርብ ማለት ትንሽ ትንሽ ወይ አይሆንም ልብሴ ሄሉ ይይ